የዛሬ ስድስት ዓመት የኦሮሚያና የአማራ ጫካዎች ሰላማዊ ነበሩ። አሁን ግን ፖለቲካው ጫካ እየገባ ነው ሲሉ ፕሮፌሰር መራራ ጉዲና ተናገሩ። የኦሮሞ ነፃነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን ገልጸዋል። የኦሮሚያ ክልል አስተዳደር ደብዳቤው እንደደረሰው አለያም ውይይቱ ስለመካሄዱ የሚጠቁም መረጃ እስካሁን ድረስ አልወጣም። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ስለደረሰ መንግስት ቢያንስ ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከት ለማሳሰብ ደብዳቤውን እንደ ጻፉ ተናግረዋል። ባለፈው ሳምንት ኦነግና ኦፌኮን ጨምሮ አስር ሀገር አቀፍ እና ክልላዊ ፓርቲዎች በዚህ አመት የሚካሄደውን ምርጫ ነጻ ፍትሐዊና ታማኒ እንዲሆን እና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቁ ቅድመ ሁኔታዎችን ማቅረባቸው ይታወሳል። እራሳቸውን የኢትዮጵያ ፖለቲካዊ ፓርቲዎች አንድነት መድረክ ሲሉ የሚጠሩት አስር ተቃዋሚ ፓርቲዎች ስብስብ ህዳር 3 2018 ዓ ም በጋራ ባወጡት መግለጫ ሰባተኛው አገር አቀፍ ምርጫ ከመካሄዱ በፊት የኢትዮጵያ መንግስት በሰባት መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎችን እንዲያካሄድ ጠይቀዋል። ፕሮፌሰር መራራ ጉዲና ለኦሮሚያ ክልል ርዕሰ መስተዳደር ለውይ ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው ውልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል ብለዋል። ቀውሱ ከጊዜ ወደ ጊዜ እየተባባሰ መምጣቱን ጥያቄ የለውም ያሉት መራራ ጉዲና፣ እንዲያውም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህ የበለጠ ችግር ውስጥ እንገባለን ሲሉ ስጋታቸውን ገልጸዋል። መንግስት በተለያየ አካባቢዎች የሚነስ ችግሮችን እየፈታ እንደሆነ በተለያየ ጊዜያት መግለጹን እንደሚሰሙ የተናገሩት ፖለቲከኛው መንግስት ከሚለው በሚጻረር መልኩ አሁን ላይ ያለው ሁኔታ ህዝቡ እንደዛ እየተመለከተ እንዳልሆነ ተናግረዋል። ህዝቡም ለምን ዝም ብላችሁ ታያላችሁ ብሎ ስለሚጠይቃቸው ውይይት ለማካሄድ ጥያቄ ማቅረባቸውን አስምረውበታል። ከፕሮፓጋንዳ ባለፈ አብዛኛው ኦሮሚያ፣ አብዛኛው ኢትዮጵያ በምን አይነት ሁኔታ ውስጥ እየኖረ እንዳለ እየተሻሻለ ሳይሆን እየባሰበት እንደመጣ ይታወቃል ብለዋል። የውይይት ጥያቄ ያቀረቡት ሁለ ሁለቱ የፖለቲካ ፓርቲዎች በዘንድሮ ምርጫ እንደሚሳተፉ ቢያሳውቁም ሰባት መሰረታዊ ቅድመ ሁኔታዎችን ካስቀመጡ ፓርቲዎች መካከል ናቸው። ባለፈው ሳምንት በወጡት መግለጫ ህጋዊነት ለመላበስ የሚደረግ የፖለቲካ ትወናዎች ሲሉ ከዚህ ቀደም የተደረጉ ምርጫዎችን በመኮንን ምርጫዎቹ ነጻ፣ ፍታዊና አሳታፊ በውጤታቸውም ታማኒና በህዝብ ተቀባይነት አላገኙም ሲሉ ተችተዋል። ፕሮፌሰር መራራ ጉዲና በበኩላቸው ነገሮች እየከፉ ለመምጣታቸው አንድ ማሳያ ብለው የጠቀሱት በገጠሪቱ የኦሮሚያ ክልል አካባቢዎች ተሽከርካሪዎች ከዋና ዋና መንገዶች ውጭ መንቀሳቀስ አለመቻላቸውን ነው። ከዚህ ቀደም በነበሩት ዓመታት በምዕራብ ኦሮሚያ በስፋት በጦርነት እልቂት ነበር ያሉት ተቃዋሚ አሁን ግን ወደ አርሲ ወደ ሐረርጌ አካባቢዎች የተስፋፋ መምጣቱን ጠቅሰዋል። መንግስት በበኩሉ በተዘረጋው የብሔራዊ ምክክር መድረክ ላይ ተቃዋሚ ፖለቲከኞች እንዲሳተፉ መጋበዙን በመጥቀስ የውይይት በሮች ክፍት መሆናቸውን ሲገልጽ ይሰማል። ከዚህ ቀደም ፕሮፌሰር መራራ ከመንግስት ጋር በሚደረጉ ውይይቶች ላይ መገኘት ጉንጭ አልፋ ነው በሚል ለመሳተፍ እንደማይፈልጉ ተናግረዋል። አሁን ላይ ምን ለውጦ ነው ለዊ ጥያቄ እያቀረባችሁት በሚል ለቀረበላቸው ጥያቄ በሰጡት ምላሽ እንደ ሰርግ የሆነ ነገር ላይ ተገኙልን ሲባል ነው እንጂ ድርድር እምቢ ብለን አናውቅም ብለዋል። ብዙ የፖለቲካ ፓርቲዎች እየተሰበሰቡ ጉንጫ አልፋ ነገር ያደረጋል ብዙ ትርፍ ስለሌለው ነው የማንሳተፈው እንጂ ከድርድር መሸሽ አይደለም። በየጊዜው ይህን ጠቅላይ ሚኒስትሩ ይዞ የመጣውን ይናገራል። ሌሎቻችን እንደ ጥሩ ተማሪ ጥያቄ እንጠይቃለን። ከዚህ መልስ ይሰጣል። ከዚያ ዝም ብለን መበተን ነው። እኛም ከመንግስት ጋር አንነጋገርም አንደራደርም ያልንበት ጊዜ የለም ብለዋል። ከዚያው አራ አክለውም ፖለቲካው ጫካ እየገባ ነው ብለዋል። በተለያየ አገሪቱ ክፍሎች ግድያዎችና ገታዎች ሲፈጸሙ እንዲሁም ውጥረት በሚኖርበት ወቅት የፖለቲካ ፓርቲዎች ድምጻቸውን እንደማያሰሙ በመጥቀስ ለምን እስከ ዛሬ ዝም አላችሁ በሚል የተጠየቁት ፕሮፌሰር መራራ እንዳቅማቸው እንደሚንቀሳቀሱ ተናግረዋል። አክለውም አንዳንዴ ያለው ሁኔታ የበለጠ እንዳይበላሽ፣ አንዳንዴ በሳት ላይ ቤንዚን መጨመርም ስላለ ለሕዝባችን ባለን ስስት አንዳንድ ሁኔታዎች እናልፋለን ብለዋል። በሚፈልጉት መጠን የፖለቲካ እንቅስቃሴ እንዳያደርጉ ደንቅ ደንቃራ የሆነባቸው የፖለቲካ ምዳሩ መጥበብ እንደሆነም ገልጸዋል። ሆኖም ግን የፖለቲካ ምዳሩ ጠበበ በሚል ሰበብ የፖለቲካ ፓርቲዎች ድምጻቸውን ከማሰማት እየተቆጠቡ አይደለም ወይ? በሚል ለቀረበላቸው ጥያቄ በምንፈልግበት ደረጃና ሁኔታ ህዝቡን ለማነጋገር ስብሰባ ለመጥራትና ሰላማዊ ሰልፍ ላለማድረግም ፖለቲካዊ ምዳሩ ጠቧል ብለው መልሰዋል። አክለውም የአቅማችን ማደራጀት ቀጥለናል፣ እንቀጥላለን። የኢትዮጵያ ሁኔታ በሚፈቅደው መንገድ እንንቀሳቀሳለን። መንግስት ህጋዊ የፖለቲካ መድረክ ላይ ላለ ነው የፖለቲካ ኃይሎች እያጠበበ ሲሄድ ግን ብዙ ወጣቶች ወደ ጫ ጫካ እንዲገቡ እያደረገ ነው ብለዋል። ፖለቲካው ተገፍቶ ጫካ ገብቷል ያሉት ፕሮፌሰር መራራ ጉዲና ለዚህም ምክንያት የፖለቲካ ምህዳሩ መጥበቡ ነው ብለዋል። የፖለቲካ ምህዳሩ እየጠበበ በመምጣቱ የፖለቲካ ትግሉን እኛ በምንፈልገው መንገድ ሁኔታና ደረጃ እንዳይካሄድ አጣቦብናል ብለዋል። ብዙ ጊዜ የሚታሰሩት የሚገፉት ደጋፊዎቻችንና አባሎቻችን ናቸው፣ ተቃዋሚዎች ናቸው። ለታሰሩት ስንቅ ማድረስም ይቸገራል ሲሉም ተደምጠዋል። ላለፉት ሰባት ዓመታት ገደማ ሰላማዊ ሰልፍ እየተካሄደ እንዳልሆነ ጠቅሰዋል። ከአምስት ዓመት በፊት አንዳንድ ቦታ ሰላ ተንቀሳቅሰ ነበር። ህዝብ እንደ ጎርፍ ተገልብጦ ሲወጣ መንግስት ተደናገጠ መሰለይ ሰላማዊ ሰልፍ ይቅርና ሰው በቤት ውስጥም አንዳንድ ነገር ማድረግ የቸገረው መጣ ብለዋል። በተለያዩ አካባቢ የሚገኙ ቅርንጫፍ ጽፈት ቤቶቻቸው መዘጋታቸውን እንቅስቃሴያቸውንም እንደገታው አንስተዋል። የዛሬ ስድስትና ሰባት ዓመት አብዛኛው የኦሮሚያ ጫካዎች ሰላማዊ ነበሩ። የአማራ አካባቢዎችም ሙሉ በሙሉ በሚባል ደረጃ ጥይቶች እንደዚሁ የሚደረጉበት አልነበረም። አሁን ግን ፖለቲካው ጫካ ገባ ሲሉ ፕሮፌሰር መራራ ጉዲና ተናግረዋል። ለፖለቲካ ስርዓቱ ተስፋ የተቆረጠ ወጣት የት እንዳለ ይታወቃል። በአንዳንድ ቦታዎች በመቶ ሺዎች የሚቆጠሩ በኢትዮጵያ ጫካ በተለይ በኦሮሚያና በአማራ ምን እንዳለ ይታያል። ችግሩ ወደዚያ ሂዷል ብለዋል።